እኔ ፍቅራችሁ ምንም አላማረኝም። በገናሽ ዝም ብለሽ ተጣያት። ወደዛ እኔ አውቄ ነው የታረኩሽ። አልፈልግም። በያት። ምንም አይዘልቅም። ይሄ ፍቅር አይዘልቅም። ቴንኪዩ፣ ቴንኪዩ። አይዘልቅም ምንም። እኔ እኮ ታውቂያለሽ፣ በአንቺ እኮ ነው የጣላኋት። ታውቂያለሽ አ እ በአንቺ ነው የጣላኋት። ግን አንቺ ሳትነግሪኝ ሳታማካሪኝ እኔ ታረቂ ብዬሽ፣ እኔስ ቀድሜ ታረቂያታለሁ። ችግር ታረቂ ብዬ ለምኜሽ በምን ድን ነው ያታለለችሽ? ንገሪ። አረን ያላታለለችኝ። እና በምን ተገናኝታችሁ? ማማዬ በቀደማ የታሸታት ጥብስ እየጠበሰች ምን እየበላች ነው ትያታለች። ማማዬ ጥብስ እየጠበስኩ ነው ቆንጆ ጥብስ ማማዬ አለችሽ። ከመቼ ነው ማማዬ ብላሽ የምታውቀው? ጅጂ ከመቼ ነው ማማዬ ብላሽ የምታውቀው? ማማዬ ጥብስ እየጠበስኩ ነው ቆንጆ ጥብስ ማማዬ አለችሽ።

ተጣያት አሁንም ተጣያት። ተይ እኔ የኔ ምክር ስሚ፣ ስሚ፣ እህ አትበይን፣ በጭንቅላትሽ አዎ በይ። ሪከርድ የሚያርጉ ከፈለጉ አትፍሪ፣ አዎ አትፍሪ። ወራኔ አልፈራው፣ አዎ እንዳትፈሪ። ጅጅክ የማማዬ አባባሏ እኔ አላማረኝም። ማማዬ ያለችሽ ለሳብሪ ማማዬ ብላ ታውቃታለች። እኔ ስትላት አይቼ አላውቅም፣ አይቼ አላውቅም።

ታዲያ ለምንድን ነው ስራ እንዳታባረኝ፣ ፈርቼ ነው ያልሽኝ? በውስጥ የወሬ ጥማት ያላችሁ ፍላወር ስጡኝ።

በወጣ የተካላችሁላችሁ ምን አየህ ቅድስት፣ እየቴንኩ በጣም ነው ማመሰግነው በጌታ ሰው በ- ይበቃኛል። ሁለት መቶ ሁለት መቶ ዶላር ሰራሁ። አዎ እዚህች ቁጭ ብዬሽ ሁለት መቶ ዶላር ሰራሁ። በቃኝ፣ ይበቃኛል ፍሬዬ። ቻው፣ ደህና ደር። ከጅጅ ጋር ተጫውናል። አዎ፣ ቻው ጋይዝ። እኔ የጂጂ እና የፍሬ ምን ልትበላ ነው እንጀራ የለም እና አሙቅ ይበላት በማርያም እንትን ሳይሞቅ ሲቀር እንትን እያለ አምጣውና እኔም ቀይ ትናንትና ቀይ ትንሻል አምጣው ሂጅ እንጀራ ና ወጥ

አሊ መቼ ሰጠሽ? አሜን የምትዩ እ እነ የሰጡ ያልኩህ ሰጠሽ አሜን በይ፣ ሰጠሽ አሜን በይ። አይደረግም እንደዚያ። እናቴ ትሙት፣ ሰጠሁ አሜን ይባላል። የሰጡ አሜን ያላሉ እናንተ አሜን፣ የማን ማሽቃበጭ ናችሁ? ጆዬ ቴንኪ ን ቴንኪ ቴንኪ ጆዬ ን ን ቶማ ን ን ማሽቃበጭ ስራቸው። አንጨብጫቢዎች፣ አታ አንጨብጭቡ። በቃ ማታ በአሪፍ እንገባለን ማታ ማለት ነው። ዘና ብለን አሁን በቃ ወደ ሙዴ ተመልሻለሁ። የድሮ ሙዴ አመጣታለሁ ይቺ ሰው ለሰው መባል እንፋስ